ሰላም! ክርስቲያኖች ሙስሊም ወንድሞቻችን እና እህቶቻችን እንደምንላችሁ፣ እስቲ ዛሬ እግዚአብሔር ከፈቀደ እዚህ ቪዲዮ ላይ ነው ይሰማል። እስቲ ለማንኛውም መቀጥላለሁ ማለት ነው እና ዛሬ እግዚአብሔር ከፈቀደ የምናየው እስኪ እንስማው ይህን ወንድማችን ማለት ነው ማለት ንጽጽር መግቢያ ነው። ንጽጽር መግቢያ ላይ የምናየው ምንድነው? በመጀመሪያ እንደ በሚያሳዝን ሁኔታ ማለት ነው፣ አሁን ብዙ ሃይማኖት ነን የሚሉ ሃይማኖቶች አሉ እነ ቡዲዝም፣ ሂንዱይዝም፣ ሽንቶይዝም አሉ። እነዚህ ሁሉ ግን ማለት ነው ሰላም ናቸው ማለት በራሳቸው ጦርነትን የሚያስ የሚቀሰቅሱ ስላልሆኑ ይህንን ፓርት ልናልፈውን እንችላለን። ነገር ግን ለሙስሊም ወንድሞቻችን እንደ ንጽጽር መግቢያ ለመጀመሪያ ጊዜ መስጠት ያለብን ሰላምን ፍቅርን ነው። ለሙስሊም ወንድሞቻችን መስጠት ያለብን ለዚህ ማሳያ ይህንም ቪዲዮ ንስሐ ምዕራፍ ቁጥር ስት ላይ ላብራራለሁ። ቁጥር አምስት ወንስ ቁጥር ሰላሳ ቁጥር አምስት ቁጥር አምስት እሺ የንስሐ ምዕራፍ ይታያል። ያው የንስሐ ምዕራፍ ሱረቱ ተውባ ቁጥር አምስት ናንተ የጠየቀኝ

የተከበሩት ወራቶችን በወጡ ጊዜ ባለቁ ጊዜ ይላል፣ ፈቅትሉ ልሙሽሪኪን ሐይት ወጀትሙ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ታቻላም እና ስለዚህ ካህዲያኖችን ግደሉ ማለት ነው። ያገኘኸውን ካህዲ ግደል፣ ፍለጥ፣ ቁረጥ ማለት ነው። እንግዲህ እንደሰማችሁት ነው። ሱራ ምዕራፍ ዘጠኝን ጠቅሶ ማለት ነው። እንዴት ነው የሚብራራው ብሎ ይጠይቀዋል። የመለሰለት መልስ ምንድን ነው? አይሁዶችና ከሃዲዎች፣ ሙሽረኪኖችን የሚያጋሩ እኛ ክርስቲያኖች ሙሽረኪን፣ እንደ እስልምና አስተምሮ አይሁዶች ሙሽረኪን ናቸው። እነዚህን ሁሉ ምን አድርጓቸው ፈጥፍጧቸው ማለት ነው ብሎ ነው የገለጸው። እንግዲህ በጣም ትልቅ የሆነ ማለት በላይ ብዙ ሰው በሺ የሚቆጠሩ የሚከታተሉት ናቸው እና እዚህ መካከል ነው ፈጥፍጧቸው ማለት ነው ክርስቲያኖች አይሁዶችም ሙሽሪኪኖችም ሱራ ሱራ ምዕራፍ 9፥5 እንደዛ ያዘናል እንድንገላችሁ ያዘናል እያለ ነው እየተናገረ ያለው እና ምንድነው ምንጩ ስንል ያው እንግዲህ እስልምና ሰላም ቢሆን ለሀገራችን መልካም ነበረ። ነገር ግን በቁርአን ላይ ያሉት ጥቅሶች በቁራ ላይ እነዚህ በሃይማኖት ማስገደድ የለም የሚለው የቁርአኑ ክፍል በአረብኛው ለእናንተ ሃይማኖታችሁ እኔም ሃይማኖታችሁ ነው የሚለውና ይሄ ኢቨን እነዚህ ሁሉ በጦርነት ምዕራፎች ተተክተዋል። ለዚያ ነው ይሄ ኡስታዝ እንደዛ የሚለው እንገላችኋለን እያለ የሚናገረው ለዚያ ነው። እዚህ ጋር ተፍሲር ሱራ ምዕራፍ ሁለት፣ ሁለት መቶ ሃምሳ ሰባት ላይ ማለት ነው አስባባ ኑዙልን ስንመለከት አስባባ ኑዙል ይነግረናል ይሄ በሃይማኖት ማስገደድ የለም የሚለውን ፓርት ላይ ሱራ 256 ላይ ነው የሚገኘው በሃይማኖት ማስገደድ የለም እና እዚህ ፔጅቱ ላይ ማለት ነው ምን ይለናል አላህ? ሴይንግ ዛት ዜር ኢዝ ኖ ኮምፐልሽን ኢን ሪሊጅን ዋዝ አብሮጌትድ ኤንድ ዘ ፕሮፌት ዋዝ ኮማንድድ ቱ ፋይት ዘ ፒፕል ኦፍ ዘ ቡክ ኢን ሱራ ሪፔንታንስ። ምን ይለናል አላህ? በሃይማኖት ማስገደድ የለም የሚለው ተሰርዞ አለ በአላህ እናም ነቢዩ የመጽሐፉ በሱራ ምዕራፍ ዘጠኝ ላይ በሱረቱል ተውባ ላይ በሰፈረው አይሁዶችና ክርስቲያኖችን ግደሏቸው፣ ፈጥፍጧቸው አሁን በጠቀሰው በዛ ተቀይሯል። ያ አንቀጽን በሌላ የቁርአን ክፍል፣ አንድ የቁርአን ክፍል ምን አለ? ሱራ ምዕራፍ 206 ላይ ሱራ 2 206 ላይ ሰዎች እንደ እስልምና አስተምሮ አንድ አንቀጽ ለማህመድ ከወረደለ በኋላ ሌላ የበለጠ አንቀጽ ከወረደ የመጨረሻው ነው የሚታየው። ያው ምን ይላል ሱራ 2 206 ሱረቱን በቀረ ማለት ካንቀጽም ብንለውጥ ወይም እርሷን ብናስረሳ ከርሷ የሚበልጥን ወይም ቢጤዋን እናመጣለን ይላል። ከርሷ የሚበልጥ ወይም ቢጤዋን እናመጣለን። ይሄ ህግ አለ። እናም በዚህ ህግ መሰረት ይሄ ሱራ ምዕራፍ 2 256 በሃይማኖት ማስገደድ የለም ወይም ደግሞ ለእናንተ ሃይማኖታችሁ ለኔም ሃይማኖታችሁ የሚለው የቁራን ክፍል በምን ተተክቷል? በሱራ ምዕራፍ ዘጠኝ 5 ላይ በእነዚህ በሱረቱን ተውባ ላይ ተተክቷል ይለናል። የዚህ ጋር ፕሮፌት ኮማንደር ቱ ፋይት ፒፕል ቡክ ኢንሱራ ሪፔንታንስ ያ ተሰረዞ ይላል። ነቢዩ በሱራ ምዕራብ ዘጠኝ ላይ እንዲዋጉ ታዘዋለህ በዚህ ተቀይሯል ይለናል ማለት ነው። ለዚህ ነው ኡስታዙ የዚህ ጋር ሱረቱን ተውባ ምዕራብ ዘጠኝን ጠቅሶ ከሀዲያኖችን ግደሉ ማለት ነው። ያገኘኸውን ካፊር ግደል፣ ፍለጥ፣ ቁረጥ ማለት ነው ሰ ያገኘውን ጋር ካሊ ስለተ ቁረጥ ማለት ነው ብሎ ይናገራል። ምክንያቱም ምንድን ነው ያ ሱራ በሃይማኖት ማስገደድ የለም የሚለው ሱራ ተቀይሯል፣ ተበርዞ ተሰርዞ በሌላ አንቀጽ ተተክቷል። በዚህ ህግ መሰረት ማለት ነው በሱራ ምዕራፍ ሁለት መቶ ስድስት መሰረት ከአንቀጽም ብንለውጥ ወይም እርሷን ብናስፋሳ ከእርሷ የሚበልጥ ወይም ቢጣን እናመጣልን በሚለው ህግ ማለት ነው እንትን ስላለ አለ ስለ ተቀየረ ዛሬ ሙስሊም ወንድሞቻችን እና እህቶቻችን እንዲገሉን ነው እንዲፈልጡን እንዲቆርጡን ነው የታዘዙት ማለት ነው ለዚህ ነው አይኤስአይኤስ ቦኮ ሀራም አልሸባብ አልቃይዳ ሂዝቦላ አለምን እያናወጡ ያሉት ለምንድን ነው ይህንን ጥቅስ ይዘው ነው እውነትኛ ጋር ያለው ያለው እኛን ትክክለኛ ሙስሊሞች በማለት ነው ይህን የሚያደርጉት ማለት ነው ሶ እስልምና መቼ ነው ሰላም የሚሆነው ስንል ሱራ ምዕራፍ ሁለት መቶ ዘጠና ሶስት ይነግረናል ምን ይለናል ሁከት እስከማይገኝና ሃይማኖት ለአላ ብቻ እስኪሆን ድረስ ተጋደሏቸው ይላል ዛሬ እንደ እስልምና አስተምሮ ዛሬ በሙሐመድ ጊዜ ሰላም ነበረ ማለት ሃይማኖት ለአላ ሆኗል አልሆነም። ዛሬ ሃይማኖት ለአላ ሆኗል አልሆነም። ሶ የሚለው ጥቅሱ ሁከት እስከማይገኝና ሃይማኖት ለአላ ብቻ እስኪሆን ድረስ ነው የሚለው። ሶ በመሐመድ ጊዜ አልሆነም፣ እስከ ዛሬ ድረስ አልሆነም። ስለዚህ ይሄ ይቀጥላል ማለት ነው። ሁከት እስከማይገኝና ሃይማኖት ለአላ ብቻ እስኪሆን ድረስ ተጋደሏቸው ነው የሚለው ሱራ ምዕራፍ ሁለት መቶ ዘጠና ሦስት ላይ ማለት ነው። ለዚህ ነው የሚቀጥለው ማለት ነው። ለዚህ ነው በሀገራችን ሳይቀሩ ሰዎች ሙስሊሞች ማለት ነው

አላህ ስብሓንሁ ወተዓላ ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን እንለምነዋለን። አዩሃል ኩፋር ወልሙርተዲን፣ እናንተ ከሀዲያን እና ከዲን ወደኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ እንሻአላህ እንተማመናለን ማለት ነው። በአላህ ስብሓነሁ ተዓላ ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን እንሻአላህ። እናንተ ሙስሊሞች ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የወርደት ኑሮ አትምረጡ። ከሂጅራ ወደኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሀዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ኢንሻላህ ወሰለላሁ ሰለም ዐላ ነቢና መሐመድ። እንግዲህ እንደተመለከታችሁት ነው። ምን እያለ ነን? እንልጣችኋለን መተነን ይህንን ይሄ እንግዲህ ይሄ ወጣት እኔን የሚያክል ወጣት ነው። ሶ ምንድነው እንደዚህ የሚያደርገው ስለ ድረስ በርድ የሚሆን ምንድነው፣ ባግራውንዱ ሃይማኖት አተ ምን ይላል? ወካቲሉሁም ሀተ ላተኩነ ፊትነቱ ፍትነቱ ወያኩነ ዲኑን ይላል። ለአላህ ሃይማኖት እስኪሆን ድረስ ተጋድሏቸው የሚለውን በመያዝ ነው ይሄን እኔን የሚያክል ወጣት ዛሬ በጦርነት ውስጥ የሚገኝ ማለት ነው፣ እኛን ለማሳደድ ማለት ነው፣ ያለን ትዕዛዝ ለመፈጸም ማለት ነው። እና ሰላም ያስፈልገዋል። ለመጀመሪያ ጊዜ ለሙስሊም ልሞቶችን የምንሰጠው ስጦታ ምንድን ነው? ሰላምን ነው። የክርስቶስን ሰላምን ነው ልንሰጣቸው የሚገባው ማለት ነው። ምንድን ነው ችግሩ? እስልምና ምንድን ነው? ቆይ የእስልምና ችግሩ ስንል እስልምና ችግሩ ከስሙ ነው። እስልምና ማለት እስላም ማለት ትርጉም እጅ መስጠት ማለት ነው። ይህም ቪዲዮ ተመልክተን እንመልከትና አብራረዋል ነው አንዱ ኢስላም ማለት እጅ መስጠት ማለት ነው። ኢስላም ማለት እጅ መስጠት ማለት ነው። ኢስላም ማለት እጅ መስጠት ማለት ነው። እንግዲህ እንደሰማችሁት ነው። ኢስላም ማለት እጅ መስጠት ማለት ነው ነው ያለን። ምን ኬት ነው ያመጣው? ይሄንን ዝም ብሎ ሰው ሊናገር አይችልም። ይሄን የሚያክል ኡስታዝ ኡስታዝ አይወድ አቡበከር ማለት እንግዲህ ታዋቂው ኡስታዝ ነውና ኬት እንዳመጣ እንመልከት። እንግዲህ በመካ መሐመድ በመካ እያለ አንድን ቦታ ኢስላምን መረጥኩላቸው የሚል የለም። ለመጀመሪያ ጊዜ እስልምና መረጥኩላቸው የሚለው ሱራ ምዕራፍ 5 የምናገኘው በመዲና ነው፣ ምክንያቱም ጦርነት ሳይኖር እጅ መስጠት የለም። ኡስታዙ እንዳሉ ኢስላም ማለት እጅ መስጠት ነው ያሉ፣ ጦርነት ደግሞ ሳይኖር ምን የለም እጅ መስጠት የለም። ሶ ኬት እንዳመጣው ሐሳቡን እንመልከት። እዚህ በቁርአን በሱራ ምዕራፍ 49 14 ላይ ምን ይላል፣ የአረብ ዘላኖች አምነናል አሉ ይላል። የአረብ ዘላኖች አምነናላሉ? አላመናችሁም ግን ሰልመና አልበሉ እምነቱ በልቦቻችሁ ውስጥ ገና ጠልቆ አልገባም ይላል። ከዚህ ምንድን ነው የምንረዳው? ተፍሲሩንም ስንመለከት የአረብ ዘላኖች ፈርተው ምና ይላሉ? በጦርነት ማምር ሲመጣባቸው ምናሉ አምነናላሉ፣ ፈርተው በቃ በእስልምና አምነን አላሉ። ከዛም ምን አለ ሙሐመድ? አላመናችሁም ግን ሰልመን አልበሉ፣ አላመናችሁም፣ ሰልመን አልበሉ እምነቱ በልቦቻችሁ ውስጥ ገና ጠልቆ አልገባም ይላል እና እነዛ ፈርተው የአረብ ዘላኖች ፈርተው አምነናል ሲሉ መሐመድ ምን አላቸው? ኖ ኖ ኖ ማለት የምትችሉት ሰልመናል ነው እንጂ አምነናል አይደለም። ምክንያቱም እምነቱ በልቦቻችሁ ውስጥ ጠልቆ አልገባምና፣ እስልምናው በልቦቻችሁ ውስጥ ጠልቆ ሲገባ ማለት የምትችሉት ሰልመና አምነናል ነው። ነገር ግን እስካልገባ ድረስ ማለት የምትችሉት ምንድን ነው? ሰልመናል ነው። ስለዚህ ሰልመናል በሉ። ምክንያቱም መስለ ማለት ምን ስለሆነ እጅ መስጠት ስለሆነ፣ ስለ ፈርተው ነው እጅ የሰጡት እንጂ አምኖበት አይደለም። ስለ አምኖበት ስለ ስላልሆነ መሐመድ እራሱ ምን አለ መሐመድ በነገራችን ላይ እያወቀ እንግዲህ ሰዎች ፈርተው ስለምን እንደሚቀበሉ እያወቀ መሐመድ ምን ያደርግ ነበር? ያሰልም ነበር። ሰው ፈርተው ደግሞ አምነናል ሲሉ ኖ ነው ማለት የምትችሉ ሰልመና አለ ይላል። ለምን መስለም ማለት ምን ስለሆነ እጅ መስጠት ስለሆነ ማለት ነው። ለዚህ ነው ኡስታዙ ምን ያሉት ያው እስያም ኢስላም ማለት እጅ መስጠት ማለት ነው። ኢስላም ማለት እጅ መስጠት ማለት ነው። ኢስላም ማለት እጅ መስጠት ማለት ነው። ኢስላም ማለት እጅ መስጠት ማለት ነው ብሎ የሚነግረን ማለት ነው። እስልምና ማለት ከስሙ ጀምሮ በጦርነት የተስፋፋ ነው። ሀይሉ የእስልምና ፓወሩ እንዳለ ሰይፍ ነው፣ ቃል አይደለም። ወርድ ሳይሆን እስ ወርድ ነው፣ ቃል ነው። የእስልምና ሁሉ ሁለመናው ሀይሉ እንዳለ ሰይፍ ነው። ሌላው ኢቨን የበላይ ስትሆኑ እንኳን ራሱ ይላል መሐመድ፣ ወደ ሰላም አትሄዱ እያለ ይናገር ነበረ መሐመድ። የበላይ ስትሆኑ ተከታዮቹ ማለት ነው፣ የበታች ስትሆኑ ዝም በሉ፣ የበላይ ስትሆኑ ግን ወደ ሰላም አትሄዱ እያለ መሐመድ ይናገር ነበር። ይህንን ቁራን እንመልከተው እዚህ ጋር እናንተም አሸናፊዎች ስትሆኑ አላም ከእናንተ ጋር ሲሆን አትድከሙ፣ ወደ እርቅም አትሄዱ። ወደ ሰላም ነው አረበኛው የሚለው፣ ወደ ሰላም አትሄዱ ምን ሲሆን አሸናፊዎች ስትሆኑ፣ አሸናፊዎች ስትሆኑ ነው ወደ ሰላም ወደ እርቅ አትሂዱ ይላል። እና ከዚህ ምንድነው ልንማር የምንችለው የሚለውን እንመለከታለን። ከዛ በፊት ግን አንድ ነገር ስለጨዋለን ወለሁም ያ አዝዋጁን ሙጠሀራ ነው ያለው። ሌላው መሐመድ በጦርነት እንትን እንዳደረገ መሐመድ ጦርነትን ለማሸነፍ እንግዲህ፣ እስልምና በሴፍ ነው የተስፋፋው ብለናል። ለማሸነፍ ደግሞ ይህን በገነት ቃል ኪዳን ይገባ እንደም ሴቶችን በብዙ አላችሁ ጂሃድ ለሚያደርጉ ሰዎች ሴቶች በገነት ታገኛላችሁ እያለ ይናገር ተስፋን ይሰጣቸው እንደነበረ ይሄው ኡስታዝ ይነግረናል። ሰምተ ነው ማለት ወለሁም አዝዋጁን ሙጣሃራ ነው ያለው። እንደው ነው ወንዶቹ እንዲህ ተዘገተ ቀማጥለዋል። እንዲሁኑ እንጂ እንዲሁኑ እንጂ ተብሏል። ሴቶቹስ ምን አላቸው? ሴቶቹ ሁርል ዐይን አላቸው፣ እዚያ። ወንዶቹን ስለ ጂሃድም ሲያባብላቸው ሰማችሁ። ስለ ጂሃድ ሲያባብላቸው ሲያግባባቸው ወንዶችን ይላልባቸው በሁርል ዐይን ይላል። እኛ ጋር በሁርል ዐይን ማለት በገነት በገነት የሚገኝ በገነት ሴቶች አሏችሁ ማለት ነው። እና ለጂሃድ ያባብላቸው ነበረ መሐመድ። ለወንዶችን በገነት ሴቶች አሏችሁ ሰባ ሁለት ሴቶች እያለ ያባብላቸው እንደነበረ ነው የሚነግረን። ተመልሰን እናዳምጠው። እያሉ ያነሳሉ። አላሁ አለም ነው እንዲሁ ለወንዶቹ እንዲህ ተዘገተ ቀማጥለዋል እንዲሁኑ እንጂ እንዲሁኑ እንጂ ተብሏል። ሴቶቹስ ምን አላቸው? ሴቶቹ ሁር ላይን አላቸው እዚያ ወንዶቹን ስለ ጃሃድም ሲያባበላቸው፣ ሲያግባባቸው በሁር ላይን ይላል እኛ ጋር እንዲሁም ሴቶቹ አይነሳልንም እያሉ ያነሳሉ። አላሁ አለም የምታነሱት ካላችሁ አስ እንግዲህ እንደሰማችሁት ነው። ለጦርነቱ ለማሸነፍ መሐመድ ሴቶችን ቃል ኪዳን ይገባላቸው ነበረ። በገነት እንደዚህ ያለ በገነት ሴቶች አሉ እያለ መሐመድ ቃል ኪዳን ይገባላቸው ነበረና ይህንን ያህል ነው እስልምና የዘቀተው። ሌላው እስልምና በእንትን ባይኖር ኖሮ መሐመድ መንገየረ ዲነሁ ፈክቱሉ፣ የሚለውን ሃይማኖቱን የቀየረ ግደለው የሚለው እንደዚህ አይነት ጥቅሶችን ባያመጣ ኖሮ እስልምና እስከዛሬ ድረስ ሊቀጥል እንደማይችል እንመለከታለን። እስልምና የቀጠለበት ምክንያት መሐመድ እንደዚህ አይነት ጦር ሃይማኖትን የቀየረ ግደለው እንደዚህ አይነት የሚሉ ቃላትን ስለጨመረ ነው። ይህንን ደግሞ የሚነግሩን ማን ነው? ዩሱፍ ይባላሉ። ሼክ ዩሱፍ የእስልምና ሊቃውንት ቸርማን የአለም የኢንተርናሽናል ዩኒየን ሙስሊም ስኮላርስ ቸርማን ናቸው።

انما جزاء الذين يحاربون الله ورسوله ويسعون في الارض ان يقاتلوا <applause> እንግዲህ እንደሰማችሁት ማለት ነው። አብዛኛው አረበኛ የምትችሉ ሰዎች የሚለው ምንድን ነው? መሐመድ እውነት ነው አዘዋለ። ሃይማኖቱን የቀየረ ይገደል እያሉ አዘዋለ። ግን ያዘዙት ይሄ ማዝ ግዴታ ነበረባቸው፣ እንደዛ ባያዙ ኖሮ እስልምና በመሐመድ ጊዜ ይጠፋል እያሉ ነበር ሲናገሩ የነበሩትና ለዚህ ነው የእስልምና እንትን ወርድ ሳይሆን ስወርድ ነው ቃል ሳይሆን ሰይፍ ነው የእስልምና ጥንካሬ ብለን የምንናገረው ማለት ነው። እና ለነዚህ ደግሞ ምንድነው መፍትሄው የሚለውን የተወሰነ ሜሽ ላርግና ሊጨርስ እንግዲህ፣ እንደ ክርስቲያኖች ማለት ነው እንደ ክርስትና ማለት ነው። መጽሐፍ ቅዱስ ወደ 365 ጊዜ አትፍራ ይላል። ወደ 365 ጊዜ ማንንም ልንፈራ እንደማይገባ አትፍራ አትፍራ አትፍራ እያለ መጽሐፍ ቅዱሳችን ይነግረናል። በዚህ በሮሜ ስምንት ሰላሳ አምስት ላይ ምን የሚል ቃል እናገኛለን? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍራት ወይስ ሰይፍ ነውን? ይህም ስለ አንተ ቀኑ ሙሉ እንገደላለን፣ እንደሚታረዱ በጎ ተቆጥረናል ተብሎ እንደተጻፈ ነው። ምንም አይለየንም። በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። ይህን ተረድቻለሁ። ሞትም ይሁን ሕይወት መላእክትም ይሁኑ አጋንንት፣ ያለውም ይሁን የሚመጣው፣ ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን በኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። ሰላምን ተውላ ጌታችን ብሎ ተናግሯል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሏል? ሰላምን እሰጣችኋለሁ፣ ሰላምን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ይለናል። በዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ማለት ነው። ስለዚህ ይህንን ሰላም ለሙስሊም ወንድሞቻችንና እህቶቻችን ሼር ልናደርገው ይገባናል ማለት ነው እውነተኛውን ሰላም የክርስቶስን ትክክለኛውን ሰላም ሼር ልናደርጋቸው ይገባል ማለት ነው። ምክንያቱም የፍቅር የኛ የክርስቲያኖች የፍቅራችን መምህር ራሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ፍቅር ነውና ፍቅርን ልንሰጣቸው ይገባናል። እንግዲህ እንደ እስልምና አስተምህሮ ሃይማኖትን የቀየረ ይገደላል ተብሏል። አሁን ቤተሰቦች ሃይማኖት ቢቀየር ሃይማኖት ሃይማኖታቸውን ቢቀየሩ ገላቸዋለሁ፣ አልገላቸውም፣ አልገላቸውም፣ እኔስ ብቀየር እነሱ ይገሉኛል፣ አይገሉኝም እያላቸው የምትጨነቁ ሙስሊም ወንድሞቻችን፣ እናቶቻችን የክርስቶስ ፍቅርን፣ እውነተኛ የሆነውን ሰላም፣ እውነተኛውን የሆነ አምላክ ልናስተዋወቃችሁ እንወዳለን። የሰላሙን አለቃ ኢየሱስ ክርስቶስን ልናስተዋወቃችሁ እንወዳለን። በዚህ በኢሳያስ ምዕራፍ ኢሳያስ ምዕራፍ ዘጠኝ ስድስት ላይ ሰላም ምን ይላል? ህፃን ተወልዶልናል ወንድ ልጅም ሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ሀያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የሰላም አለቃ ነው የተወለደው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ምን ብሎ የተናገረው ሰላምን እሰጣችኋለሁ እኔም የምሰጣችሁ ሰላም አለም እንደሚሰጣችሁ ሰላም አይደለም ብሎ የነገረን ማለት ነው። ሶ ኢየሱስ ክርስቶስ የሰላም አለቃ ነው፣ የሰላም ምንጭ ነው። እና ይህ ሰላም ነው ሼር ልናደርጋችሁ የምንፈልገው ምክንያቱም እግዚአብሔር ፍቅር ነው መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ አራት ላይ እግዚአብሔር ፍቅር ነው ብሎ እንደሚነግረን ማለት ነው እና እግዚአብሔር የፍቅርም መምህር ነው። እግዚአብሔር በእኛ ላይ ያለው አላማ ፍቅር ብቻ ነው በትንቢተ ሆሴዕ ምዕራፍ 14 ቁጥር 1 ላይ ተገልጸዋል። አንድ ሌላው ሳንወደው ነው ይወደደን። እንዴት ፍቅሩ ተገለጠ ቢባል ሳንወደው ነው ይወደደን በዚህ በአንደኛ ዮሐንስ ምዕራፍ 4 19 ላይ፣ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህም ፍቅርን አውቀናል እኛም ስለ ወንድሞቻችን ነፍሶቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ይላል። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህም ፍቅርን አውቀናል ይላል። ሌላው እርሱ የወደደን ገና ኃጢአተኞች ሳለን ነው፣ ክርስቶስ የወደደን ሮሜ ምዕራፍ 5 8 ላይ፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳልና። ክርስቶስ ለኛ ያለውን ፍቅር የሚያስረዳው በምንድን ነው? ገና ኃጢአተኞች ሳለን ሳለን ነው እኛን የወደደን። ኃጢአተኞች ነው በደለኞች ነው ሳለን የወደደን። ሌላው እሱ ወደነ ገና ጠላቶቹ ሳለን ነው። በዚህ ሮሜ 5፥8 ላይ ምን ይለናል? ጠላቶቹ ሳለን ከእግዚአብሔር ጋር እንዲያው ነው የወደደን፣ ከእግዚአብሔር ጋር አስታረቀን ይለናል። ሌላው ከዚህ የሚበልጥ ፍቅር የለውም ለማንም የለውም። በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይለናል ማለት ነው። አንደኛ ዮሐንስ 3 16 ላይም እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህም ፍቅርን አውቀናል ይለናል። ስለዚህ በዚህ ፍቅር የተነደፈ ክርስቲያን እንደ ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየኛል ጭንቀት ነው ወይስ ስደት ነው ወይስ ራብ ነው ራቁት ነው ፍርሃት ነው ሰይፍ ነው ወይስ ማን ነው እያለ ቀኑን ሙሉ ስላንተ እንገደላለን ብሎ በይሰብካል እንዲሁም ደግሞ እንደ ቅዱስ ጳውሎስ በተግባር ይገልጻል ማለት ነው። እንደ ቅዱስ ጳውሎስ እንግዲህ ጀርባውን ነው ለእምነቱ ቁልቁል ተሰቅሎ ነው ቅዱስ የሞተው ማለት ነው እና እውነተኛ ሰላምን ለሙስሊም ወንድሞቻችንና አያቶቻችንን ይህ ከክርስቶስ ያገኘኑ ሰላም ሼር ልናደርጋችሁ እንፈልጋለን እንወዳለን ነው። ይህንን መዝሙር በመጋበዝ ጫርሳለ ስላዳመጣችሁን ያመሰግናሉ። launch faster. on

ስለ አዳማጮች ሁሉ አመሰግናለሁ። በሰላም ወዲያሩ፣ በሰላም ዋሉ። እግዚአብሔር ከፈቀደ ነገ በሌላ ፕሮግራም እንገናኛለን። ቻርሰምቡት